በላይነህ ክንዴ በጣም የሚታወቅበት ትልቁ ነገር ጥራት ላይ ያደራደር። ይሄ ዋናው የመኪና ክፍል ሌላ ነገር እንዳያመጣ ትልቅ እስከ አስር ቶን የመሸከም ያለው ኦቨርሄድ ክሬን ነው ያለ። በጣም ዘመናዊ ነው። ኳሲል በቃ በቅቶታል ማለት ነው። ስለዚህ እያንዳንድ ብራኬቶች በቼክ ይደረጋሉ። በእጅ ብቻ አስረን ወይ በኤርጋን አስረን አይደለም የምናቆመው። አሁን እንግዲህ እኛ አንድ መኪና ጨርሰናል። በጋራ በመተጋገብ ነው እየሰራ ነው ያለን። ፋይናል ስቴጅ እንግዲህ እንደምትም መኪና መምሰል የሚጀምረው ጋቢና ሲጫን ነው። ሁለት ቻርጂንግ ሲስተም ሲኖራቸው ፋስቱም ስትሮም አላቸው ቁልቁለት አቀበት ጭቃ ምናምን ሳያበግራቸው ኤቭሪ ፕሌስ ላይ እነዚህ መኪኖች መስራት መቻላቸውን የድርጅቱ ባለቤትን አቶ በላይነህ ክንዴ ማመስገን እፈልጋለሁ።